ጨዋታ ጽጌ ገብረ አምላክ፣ ግጥም ማስረሻ ነው፣ ዜማ በጣም ማስረሻ ነው። ዜማ ግጥም ዘመናዊ ናት፣ ዘመኑ ናት ሰባ ዘጠኝ ነው። ዋሊያስ ባንድ ነው። ሲጀምር ፊሽካው ኢንትሮ ኢፌክቱ ማለት ነው። ከዛ በኋላ ዘፈኑ ውስጡ የሚገራረሙ ነገሮች አሉ። ለሰው ክብራ ማስጠንቀቂያ አለው፣ ይቅርታ አለው። በቃ ብዙ ነገሮች አሉት ግርምት አለ የሚስቅበት ፓርት አለ ሲስቅ አሁን አንቺ ሲሊ ሲሊ የሆነ ሽወዳ ከተሸወድሽ እኮ እንዴት ተሸወድኩ ብለሽ ነው ምስቅ ሳቅሽ እኮ የልዴት ነው ብዙ መልእክት አለው ገባሽ ተመሳሳይ ስማችሁ ላይ በፍቅር ላይ ፍቅር በሰው ላይ ሌላ ሰው ያላመሉ ልብሽ ከወዴት ተዋሰው ይላታል እዚህ ጋ ምን ያሳይሻል መለት ሰርሽ እምነት ጨዋናት ማለት ልጅቷ እዚህ ጋ ጨዋናት ያላመሉ ልብሽ ከወዴት ተዋሰው ከማገውልሽ ነው ይፈልግ። እኔ አሁን ይሄን ሙዚቃ ስትሰማው እሷ ፍለፊት ቁጭ ብላ ሶፋ ላይ ነው እንደዛ የሚያሳዩ ምክንያት። ከዛ ልብሽ ነው፣ ማስጠንቀቂያ ነው። ባንድ ቃል በነብሶች መዋሃድ ካልሆኑ አንድ አካል በስጋ መጣመር ብቻ ልብ በቃ ድንግል መሬት ነው። ፍቅር የሚባል ማዕድን የተቀመጠበት ድንግል መሬት ዲጋውስ ማድረግ አለብሽ። ቆፍረሽ ቆፍረሽ ቆፍረሽ ፍቅር ማውጣት አለብሽ። ፍቅርና ፍቅር፣ ልብና ልብ፣ ስሜትና ስሜት ሲዋሃድ ነው ፍቅር ይመጣው ይህን ሁሉ ወቅሶ መጥተው ለእኔ ብቻ ካልሽው ልብና ስሜቱን ልብና ስሜቱን ነው የሚለው ያንቺ ነኝ ያንቺ ነኝ ልንገርሽ እውነቱ ይለታል አይሻል ከላይ ያለው ፎርቷ እንድትጠበቀ ሆኖ ግን እዚህ ጋር ይወዳታል። ለምን በትክክል ልቡስ ገብታለች። በቃ እሷ እሱ ልቡስ ስለገባች ስለገባል ልንግ ያሁንም ያንቺ ልንገርሽ እውነቱ ነው ነው የሚላት ስለዚህ እድል ተሰጣትም። ከዛ ይመጣና እንትን አለ፣ ይሄ ብሪጅ አለ፣ ህዝም ያለ ብሪጅ እዛ ላይ ናሬት የሚያደርግበት ፓርት አለ። በግጥም ብቻ እሱኛው ይገርሁን። እ ከታች እየተደመጠ ያለው ፓርት መሰለኝ። እሷ ፓርት አሁን ልብን ያህል ምስጢር ካልተገላለጡ፣ ራስን ህይወት ያህል ህይወት ካልተለዋወጡ፣ ጥልቁን ያህል ፍቅር ከወዴት ሊያመጡ ቀልጦ ለሚጠፋው የአንድ ሌሊት ሻማ ርቅንሳኔ ልዚህ ከተማ ያንድ አይደለም እንጂ እልፍ አለ ገላማ። ለስጋዊ ምቾት ከሆነ ሞልቷል ነው። ለምሳሌ አምስት ሰዎች ሆነን ጭለማ ውስጥ ሻማ ብናበራ ይህ ሻማ እኮ ለእኔ ነው ይበራልኝ አትይም። እኩሉን እያሳየን ያለው እኮ ሻማ፣ ወረድ ቤቱን በብርሃን ሞልቶታል እንጂ ይህ ሻማ እኮ ለእኔ ነው ይበራልኝ። ማታ ጨለማ እኮ ሻማ አብረተን ያደር ነው እንጂ የምትይው ማታ ጨለማ ሆኑ አምስት ሆነ ሻማ አብረችን ያደርኩት አትይም ለብቻሽ መብራት ያለበት ይኸውን፣ ቀልጦ ለሚጠፋው ለአንድ ሌሊት ሻማ ማለት ይሄ ዝም ብሎ ለስጋ ፍላጎት ብቻ የቀረብሽው ከሆነ ሞልቷል፣ እልፍ አለ ገላማ። ያንድ አይደለም እንጂ እልፍ አለ ገላማ ይላታል። ገባሽ? ከዛ በኋላ ደግሞ በጣም ይገርመኝ ለአመል ያህል ብቻ ወደድኩ ማለት፣ ንብና ማር ያጣ ልብና ስሜት ምን ያደርግልኛል የቀፉ ውበት ይላል። ልብ ስሜት ካጣ ሙዚቃው ምንሆናል ኦሬዲ ልጅቷ በስብናዋ ሰው ናት። ለሌላ ሰው እኮ ሙሉ ሴት ናት ላፈቀረችው ሰው፣ ለአንቺ ግን ኦሬዲ የሆነች ልጅ ናት። በቃ አንቺ አሁን ቆጆ ዘመና ዘመን የቀፉ አሰርተሽ ግቢ ውስጥ ስትሰቅለሽ ነቤለው ማር ለው ምን ነው የቀፉ ጥቅሙ ምንም። ስለዚህ እሱ ልብና ስሜት በቃ ልብና ማለት ልብና ስሜት ምን ያድርግልኛል የቀፉ ውበት። በቃ እኔን ሳትቶጂ ምን ትሰሪያለሽ? ምኑን ከምኑ ነው ያገናኙት? በጣም ከላይ መጥቶ ተገርሞ አስጠንቅ ጨዋነሽ ብሎ ቀጥሎ ደግሞ ይቺ ናት ጨዋታ ብሎ አስጠንቅቁ፣ ቀጥሎ ደግሞ ለእኔ ብቻ ካልሽው ልብና ስሜቱን ልንገርሽ እውነቱን ያንቺ ነኝ ብሏት መጥቶ፣ ከዛ በኋላ ግን እነዚህ ነገሮች ካልተሟሉ ግን በቅድመ ሁኔታ ይቅርታ አድርጎላታል። በቅድመ ሁኔታ ይቅርታ አድርጎላታል። እና እነዚህ ነገሮች አሟልቶ መጥቶ በቃ ለእኔ ብቻ ካልሽው ልብና ስሜቱ ይህንም ነግሯት ኦረዲ አልተለያትም፣ ግን የሰውን ክቡርነት ነው የሚያሳይሽ። በቃ ፍቅር ማለት እዚህ ውስጥ የተገለጸው ጽጌ ገብረአምላክ የሚገርም ደራሲ ግጥም፣ በጣም የሚገርም እና በዛ ደረጃ ፍቅርን ብቻ ነው ልብ ውስጥ ከሌለ አይሆንም ነው በቃ የገላ ብቻ ምንም ጥቅም የለውም ነው እያ ያለው። እና በጣም ድንቅ ሙዚቃ። ቀደም እንዳልኩሽ በድፍረት ነው የምናገር፣ ማንም ሬጌ ሊዘፍን ይችላል። ዘፍን ጋሽ ጥልሽ ማይችሉ ትንፋሽ ተቀርጾ ያለ ሰው ለምባይ ቦይ ለስራ ብሎ የዘፈነ ሰው የአስራ ሶስት ወር ጸጋን የዘፈነ ሰው ይህን ሬጌ ሲዘፍን፣ በነገራችን ላይ አሁን ያወጣው አውታር ላይ የተሸጠው ላይ ራሱ ሰላም የሚለው ሬጌ ነው። ስለዚህ እኔ ጋሽ ጥለሽ የማይችለው ነገር በቃ አለመቻልም ብቻ ነው። ምንም ጥልሽ ጥልሽ ነው በቃ ሚገርም ነው በጣም ሙዚቃ፣ በጣም ነው የምናመሰግነው። እንዲሁም ጥላሁን ገሰሰም በዚህ አመት እኮ ነው አይደል በሞት ከተለየን አስራ ስድስት አመት ሆነ። ግን እንግዲህ አስራ ስድስት አመት ራሱ ቢሆንም ሙዚቃ ስራዎቹ አሁንም ቅርብ ናቸው ለጆሮዎቻችን ማለት ነው። ስለዚህ አድማጮቻችን፣ ይቺ ናት ጨዋታን እንጀምራትና የጽጌ ገብረ አምላክ ሙዚቃ ነው ግጥሙ ማለት ነው። ዜማ ደግሞ የማስረሻሽ ፈራ ነው አይደለም። በጣም አሪፍ። ስለዚህ እሱን ሙዚቃ መቼ ነው የወጣው? አስራ ዘጠኝ ሰባ ዘጠኝ ዛሬ ሰባዎቹ ላይ ነው ያለው ማለት ነው እንዳ